እንደምን ዋልሽ? ምን ሆንሽ? ምን አገባህ? ሆንኩ አልሆንኩ፣ ምን ሆንሽ አንተን ይመለከታል? የኔ ደህና መሆን የልበህን እየሰራህ አንተማ፣ ምን አለ እኔ በቤት እኔ እንደምንዋልሽ ስል ዝም በማለትሽ ነው ምን ሆንሽ ያልኩት። ያው የልቡን የሚሰራ ሰው ሁልጊዜ እንዲህ ነው። እንዳንተ ሰውን የሚያሳርር አንጀቱ ምንድን ነው የምትይው? ምንድን የልብ ነው የሚሰራ ሰው እንደ ምን ማመን ለማለት ፈልገሽ? ምን እንድናገር ትፈልጋለህ? ታሪ ታውቀዋለህ፣ ስራህን ስራህን አንድ ባል ታውቀዋለህ። እኔ እንድነግርህ አትፈልግ። ምን ታመሻል ወይስ ምን ነው እኮ አልገባኝ። የታመምከ አንተ ነህ። እሺ ምንድን ነው ማውቆሽ? ታውቃለህ፣ የምትይው ስራህን። አታውቀውም? ስራህን እና ነው እኔ እንድነግርህ የምትፈልግ? አታቀውም? ባክሽ፣ ለምን ወጥ ነው የኛ ጌታ፣ ተዝናና ከስራ ደክሜ፣ ሰባት ቤት አበጅተህ ካንዷ አንዷ ነገ ተነገወዲያ በል ሰባት ቤት እሱን አንተ ታውቀዋለህ ሰው እንዲነግርህ አትፈልግም ያምሻል ማለት ነው ሴትዮዋ አንቺ ያምሻል የታመም ከአንተ ነህ እንደውም እኔ የምቤት እኔ ከሥራ ነው የምመጣው እንደውም ከአንቺ ጭቅጭቅ ከአንቺ ንትርክ ሰሞኑን ትንሽ እፎ ይምል ይመስለኛል አዎ ትላለህ እንጂ አንተናት አዎ ትንሽ ትንሽ እፎ ይምል ይመስለኛል ከአንቺ ጭቅጭቅ ምን ልትሆን ታይኝ ያለህ እንግዲያ፣ ማንነቴ እንዴ! ወንጀል ጋር ተሷል። ሻንጣ ጋሽ ባሩዳ ጋሽ ባሩዳ! አቤት፣ ደግሞ ምን ሆናችሁ? አይ፣ ሻንጣውን ጠቅልሎ ሴት ቤት ሊገባ ነው! ወይኔ፣ ምን አልሽኝ? ሻንጣውን ጠቅልሎ ሴት ቤት ሊገባ ነው። እናንተ ልጆች፣ የዘላለም ጭቅጭቅ ምንድን ነው እሱ ነገሩ? አንተ አለሙ አንተ ስማ ኧረ ትታየኛለህ በመብርሃን ምን ማለት ነው ኧረ ነውር ነው እባክህ እንዴት እንደ ሴት ደግሞ ሻንጣን ጠልጥሎ በሰማ ያገባኸው ሚስት ፈተህ እንደገና እንደ ሴት ሻንጣን ጠልጥለህ ወደዚህ ቤት ትገባ በጣም በጣም እሷ ኮ ስትዝም ብላ ነው ያማታል እኔ ለስራ ታዝዤ ፊልድ ጎደና ወደ ናዝሬት መውጣቴ ነው